በመናኸሪያ ባህር ዳር አካባቢ ተወልጅ ያደኩ ልጅ ነኝ። በካዛንችስ ዙሪያ አሁን በልማት ኮሪደር ተነሺነን ገላንጉራ ነው የምኖረው። አሁን ጠቅላላ ከጫፍ እስከ ጫፍ ኮሪደር ልማቱን ስንዞር እጅግ የላቀ ትልቅ ስራ ነው የተሰራው። ለከንቲባችንም አዳነች አቤቤም እጅግ ትልቅ ክብር፣ ምስጋና ይገባታል። ዶክተር አብይ አህመድ ክብር ምስጋና ይገባቸዋል። ለምን ከዚህ በፊት ብዙ እየተባለ ነበረ። ትልቅ የድል ስራ ነው የተሰራው። በአለምም የተመሰገነ ስራ ነው። ሃምሳ አመት ነው እኔ በካዛንቺ ሰፈር የኖርኩት። በእኔ እድሜ ፕሮጀክት ሲታቀድ ለሶስት አመት ለአራት አመት ከዛም በላይ ነው። በዚህ እድሜ ደግሞ ፕሮጀክት እኔ ከለቀኩ ሰባት ወሬ ነው። በሰባት ወር እንዲህ ያለው ፕሮጀክት ማየት ጸጋ ነው ለልጆቻችን ትልቅ በር የከፈተ ስለሆነ መንግስታችንን ከልብ ከልብ አመሰግናለሁ። ከ26 ነው የተነሳሁት ከቤተ መንግስቱ ፊት ለፊት ማለት ነው። በአጭር ጊዜ እንደዚህ አይነት ለውጥ በማየታችን በጣም ነው የተደሰት ነው። በጣም የሚያኮራ ነው። ወደፊትም በጣም አላሰብ ነው ነበር። ለልጆቻችን አይደለም ለእኛም በእድሜያችን ማየታችን ትልቅ ተስፋ ነው። በጣም የገባንበትም ከዚህ የተሻለ ነው። አሁንም ደግሞ ይሄ በበለጠ አእምሮ ተወወስና በጣም ነው የሚያምረው። በጣም ደስ ብሎ ነው። ይሄ ፊት ለፊት የኔ ቤት ነበር፣ ፊት ለፊቱ ማለት ነው። በጣም ያምራል። እኔ ያው ለስራ እዚህ ስለምመላለስ በጣም ነው የሚያምረው። ሁሌ ነው ማየው ሲሰራ ከሚሰራ ጀምሮ ማለት ዛሬ አልመጣሁም። ሁሌ ነው ማደንቃቸው። ክብርታችንንም ሁሌ ነው ማደንቃት። በጣም ነው የሚያምረው። ይሄን አልጠበኩም ነበር። በጣም ያምራል። አረን ያልቆጨኝም። በጣም ተደስቻለሁ እውነት። ማለት የወዳደቁ ቤቶች ምናምን ተሰርተው ልክ እንደ አውሮፓ ፈረንጆቹ እኮ ወደኛ ሊመጡ ነው እንጂ እኛ ወደነሱ አንሄድም፣ ማለት ነው። ያምራል በጣም ካዛንችስን ያሳመራቸዋት ያስዋበቸዋት እናንተ ናችሁ። እናንተ ከተማችንን እናልማ፣ ያረጁ የወዳደቁ ሰፈሮችን እንደገና እንገንባ ከእናንተ ጋራ ተነጋግረን ለናንተ የሚመች ስፍራን እናዘጋጃለን ስንል በቅንነት ተቀብላችሁ አምናችሁን ይሁንታችሁን ባሰጡ ኖሮ ካዛንችስ ዛሬ እንደዚህ አበባ አትመስልም። እንዳያችሁት በጣም በጣም አምሯል። እኔ ብቻ ሳልሆን አጠቃላይ ከተማችሁ አዲስ አበባ ታመሰግናችኋለች። የዛሬው ትውልድ ብቻ ሳይሆን መጪው ትውልድ ደግሞ የበለጠ ያመሰግናችኋል። የቀጣ የትውልድ ባለውለታ ናችሁ።